ጤና ይስጥልን ተመልካቾች ከደቡብ ቴሌቪዥን ለሳቱ ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አጃይባ ውስጥ ማነኛ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በስልጤና ሀዲያ ዞኖች የሞዴል ገጠር መኖሪያ መንደሮችን ግንባታ ለነዋሪዎች አስረከቡ። ረቡ በሀላባና ከንባታ ዞኖች የነበረንን የሞዴል የገጠር መንደሮች ርክክብ ስነ ስርአት በመቀጠል ትላንት ደግሞ በሀዲያና ስልጤ ዞኖች የተገነቡትን ቤቶች አስረክበናል ብለዋል። እኚህ ባለ ሶስት መኝታ ቤት መኖሪያዎችን ለማብሰል የሚያገለ ግል የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ የእንስሳት በረት የተሟላላቸው ሲሆን በተመጣጣኝ አነስተኛ ወጪ ከአካባቢ በሚገኙ ግብአቶች የተሻለ መኖሪያ ከማስገኘት አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ እንደሆነም ገልጸዋል። እንደ ማህበረሰብ አዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተን ተግዳሮት ይደቀንብን ይሆናል ያሉት ጠቅላይ ሚኒስትሩ፣ ይሁንና በተጨባጭ በሚታየው እና በተገኘው ውጤት ላይ ወደ አለማመንና አለመቀበል በሚያመራ የሀሳብ ወጥመድ ውስጥ መውደቅ የለብንም ብለዋል። ዜጎች ለውጥ እንደሚቻል ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረቶቻችን ካለዋወልን ማህበረሰብን በእርግጥም ማሻገር እንደምንችል ማመን ይገባቸዋል ነው ያሉት። በአራቱ ዞኖች የተሰሩ ስራ በመላ ክልል መደገም ይኖርበታል። የክልሉ አመራር ይህንን ታላቅ ስራ እንደሚፈጽምም እምነት ጥያለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካ እጣ ፈንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን እያረጋገጠች ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርአት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደንፋር አገለጹም። ኢትዮጵያ ዘርፈ ብዙ ፋይዳ ያለውን የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ በመጀመሯ መደሰታቸውንም ገልጸዋል። ዘገባው የኢዚያ ነው። ምህረት አብስራኤል ያቀርበዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደንፋራ በተገኙበት በአፍሪካ አህጉር ነጻ የንግድ ቀጠናና የመጀመሪያ ግብይት ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌም የፍትህ ሚኒስትር ሀና አራያ ስላሴና የመንግስት ከፍተኛ የስራ ኃላፊዎችም ተገኝተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ና ና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራም ኢትዮጵያ ዘርፈ ብዙ ፋይዳ ያለው የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ በመጀመሯ እንኳን ደስ ያላችሁም ብለዋል። መርሃ ግብሩ አዲስ ግብይት ለመጀመር ብቻም ሳይሆን ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን የግንባር ቀደምነት ሚና በንግድና ኢኮኖሚ ጉዳዮች ላይም በመድገም ለአፍሪካውያን ወንድሞቻችን ያለንን አጋርነት የምናረጋግጥበት ነው ብለዋል። ሀገራችን ኢትዮጵያ ዘርፈ ብዙ ፋይዳ ያለውን የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ በመጀመሯ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። የዛሬው መርሃ ግብር አዲስ ግብይት ለመጀመር ብቻ ሳይሆን ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን ታሪካዊ የግንባር ቀደምትነት ሚና በንግድና ኢኮኖሚ ጉዳዮች ላይም በመድገም ያለንን አጋርነት ለአፍሪካውያን ወንድሞቻችን የምናረጋግጥበት ዘመኑ አጋርነትን በኢኮኖሚያዊ ሉዓላዊነት በትብብር በንግድ ትስስርና በጋራ ብልጽግና ማስቀጠል እንደሚጠይቅም ተናግረዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን በመተግበር የአፍሪካ ጣፈንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ማረጋገጧንም አስረድተዋል። ሁለንተናዊ ብልጽግና የሰፈነባትን ኢትዮጵያ የመገንባት ሀገራዊ ራዕያችን በራሳችን ታጥረን ሊሳካ አይችልም ያሉት አቶ አደንፋራም ክፍለ ዘመን እርስ በርስ የተሳሰሩ ገበያዎችን ክፍትና የተሳለጡ ሎጂስቲክስና የዜጎቻችንን ተጠቃሚነት የሚያረጋግጡ ቀጠናዊ የእሴት ሰንሰለቶችን መፍጠር እንደሚጠይቅም አክለዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችን ቃልም በተግባር የማረጋገጥ ባህል ቀጣይነት የታየበት ነው ብለዋል። ከአፍሪካ ወንድሞቻችንና እህቶቻችን ጋር የንግድ ግንኙነቶችን ማጠናከር የገበያ ተደራሽነትን ለማስፋት ብቻ ሳይሆን ለኢንዱስትሪ ልማት፣ ለስራ ዕድል ፈጠራ፣ ለፈጠራ እና ለሁሉን አቀፍ እድገት መሰረት ለመጣል የላቀ ፋይዳ አለው። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጣና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችንን ቃልን በተግባር የማረጋገጥ ባህል ቀጣይነት የታየበት ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው አህጉራዊው ነፃ የንግድ ስምምነት የሀገራችንን ንግድ ለማዘመንና ለመላው ዓለም ለመግለጥ የሚያስችል ነው ብለዋል። በተለይም በእቃዎች ዋጋ ተመን ወይም ታሪፍ ላይ ስምምነት ተደርሶ ይህ የተጀመረውን ጭነት በአየርና በየብስ መልአክ መጀመሩንም አብስረዋል። የተጀመረው የመጀመሪያው የወጪ ንግድ በዋነኝነት ትኩረት የሚያደርገው በምስራቅና ደቡብ አፍሪካ ሀገራት ላይ መሆኑንም አስታውቋል። በዚህም በመጀመሪያው ጭነት ስጋ፣ አትክልትና ፍራፍሬ፣ ቀይና ነጭ ቦሎቄም እንዲሁም በቆሎና ሌሎች ምርቶችን ወደ ኬንያ፣ ሶማሌና ደቡብ አፍሪካ በአየር ጭነትና በየብስ ትራንስፖርት መላክ መጀመሩን ነው የተናገሩት። ትግበራው የሀገራችንን የወጪ ንግድ ሂደት ይበልጥ ለማሳለጥ የሚያስችል መሆኑንም ተናግረዋል። ዛሬ ከሚጫኑት ጭነቶች መካከል ስጋና የአትክልት ፍራፍሬ ብሎም የጫት ምርት ወደ ሶማሊያ የሚላክ ይሆናል። በተመሳሳይ የነጭና የቀይ ቦሎቄ ምርት ብሎም ቡና ወደ ደቡብ አፍሪካ ይላካል። በተመሳሳይ የበቆሎ ምርቶችና የቦሎቄ ምርቶች ወደ ኬንያ የሚሸኙ ይሆናል። ይሄ የአፍሪካ ነጻ ንግድ ቀጠና ስምምነት የሀገራችን ወጪ ንግድ መስፈንጠር የጀመረበትን ሂደት ሊያሳልጥ ሊያግዝ የሚችል ትልቅ ፍጻሜ ስለሆነ እንኳን ደስ ያላችሁ እንኳን ደስ አለን ማለት ፈልጋለሁ።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 ሁሉም ነገር የተሟላባቸው መሆናቸው ብቻ አይደለም። በራስ አቅም፣ በአካባቢ አቅም የተሰሩ መሆናቸው ከሁሉም በላይ ሌላ ሀገር ላይ ስንሄድ የምንመለከተው የምንቀናው ነገር ዛሬ በሀገራችን ተግባራዊ ሆኗል ና ይሄ በጣም ትልቅ ስራ ነው ብለን ነው የምንወስደው። ቀለል ባለ መንገድ ከተማ ውስጥ ያለውን የኑሮ ዘይቤ ማምጣት የተቻለበት ነው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። የእሳቤ ስብራት በተግባር ቁም ነገር እንዳንሰራ ያደርገናል። እንችላለን። እኛ የማንችለው ነገር የለም። እንደ አንችል ያደረገን የትኩረት የአቅጣጫ ስህተት ነው። እሱን ካስተካከል እንደሚቻል አይተናል። ማስፋትም እንዲሁ ይቻላል። ሰላም የክልሉ መለያና አርማ የማድረጉ ስራ በ2018 በጀት አመትም ተጠናክሮ የሚቀጥል መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ አስታወቁም ርዕሰ መስተዳደሩ የደቡብ ኢትዮጵያ ክልል ምክር ቤትና ብሔረሰቦች ምክር ቤት ስድስተኛ ዙር አምስተኛ አመት የስራ ዘመን ሁለተኛ የጋራ መክፈቻ መርሃ ግብር ላይ የክልሉን የበጀት አመቱን ዋና ዋና ትኩረት አስመልክቶ ንግግር አድርገዋል ጸጋብ ዮሀንስ የደቡብ ኢትዮጵያ ክልል ምክር ቤትና የብሔረሰቦች ምክር ቤት ስድስተኛ ዙር አምስተኛ ዓመት የስራ ዘመን ሁለተኛ የጋራ መክፈቻ መርሃ ግብር በአርባ ምንጭ ከተማ ተካሂዷል። በምርሃ ግብሩ መክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም የ2018 ዓመተ ምህረት ለመላው ኢትዮጵያ ልዩ ዓመት እንደሆነ አንስቷል። ይህ ዓመት ልዩ ዓመታችን ነው። ሀገራችን ኢትዮጵያ በዓለም አደባባይ ክብሯን የተጎናጸፈችበት የጥቁር ህዝቦች ዳግም ኩራት መሆኗን ያሳየችበት አመት ነው። ህዝባችን ላመነበት ጉዳይ አይደለም ኪሱን ቀርቶ ነፍሱን ሳይቀር ሳይራራ የሚሰዋ መሆኑን ያስመሰከረበት የደሙ ጠብታ፣ የላቡ ጠብታ፣ የእንባው ጠብታና የውሃ ጠብታ ድምር ውጤት ያቆመውን ታላቁን የኢትዮጵያ ህዳሴ ግድብ ያስመረቀበት ልዩ የማንሰራራት ዓመቷ ነው። ለኢትዮጵያ በአለም ህዝብ ዘንድ የጥቁር ህዝቦች የነጻነት አርበኝነት ታሪክ ዳግም ያደሰ ፕሮጀክት ነው። ሀገር አስጠባቂ ንጋት፣ ከረዥም እንቅልፍ አንቂ፣ የድህነት ቀንበር ሰባሪ ኃይል ነው። በአጠቃላይ ተዘርዝሮ የማያልቅ ትሩፋት ለሆነው ዓለም አቀፋዊ ድል በድጋሜ እንኳን ደስ አለን፣ እንኳን ደስ አላችሁ። የኢትዮጵያ አርማ ለሆነው ድል ሁላችንም ደምም ላብም ያዋጣንስ ቢሆንም ሁሉንም ሰብስቦና አቀናጅቶ ደፋር ውሳኔ የወሰነ ቆራጥ አመራር እየሰጠ ከቀኝ ከግራ ከላይ ከታች ለሚመጣ የሽብር ወሬና ክስ ወገቡ ሳይላላ ትጥቁ ሳይፈታና ጉልበቱ ሳይብረከረክ በትጋት፣ በጽናት፣ በቁጭትና ባይበገር ባይነት መርቶ ለዚህ ክብር ላበቃው ለኢትዮጵያ ቁርጥ ቀን ልጅ እና ኩራት ለሆነው ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በራሰና በክልሉ መንግስት ስም ምስጋና እያቀረብኩ የተከበረው ምክር ቤት ምስጋና እንዲያቀርብ በትሕትና ይጠይቃለሁ። የጀመርነው ዓመት ሌላ ምድር ይዞ መጥቷል፣ ያሉት ርዕሰ መስተዳድሩም በተለይ በሶማሌ ክልል እየተበሰረው የጋዝ ምርት ጅማሩ ጅማሩና የማዳበሪያ ፋብሪካ ግንባታ መጀመርን በአብነት ጠቅሷል። ሰፋፍሰፋፊ ለመረት የተሰጠ አርሶ አደርና የማይነጥፉ ወንዞች እያሉን ምርታማነታችንን ደፍቆ ለያዘው መከራ ፍጻሜ የሚያበጅ የማዳበሪያ ፋብሪካ ግንባታ መሰረት የተጣለበት ዓመታችን ነው 2018። ይህ በእንዲህ እንዳለ ሌላኛው ከምንሰበስበው ገሚሱን የውጭ ምንዛሪ የሚነጥቅብን ነዳጅ ነው። ከወደ ጎዴ የተሰማው የድል ዜና ደሞ ሀገራችን ኢትዮጵያ ለመብረር የሚታደርገውን ጥረት የሚገዳደረውን የድህነት ስበጠሳ ወደ ብልጽግና የአየር ክልል ውስጥ መግባታን የሚያረጋግጥ ነው። በአጠቃላይ የዚህ ዓመት ጅማሮ ለስኬቶች ተጨባጭ ተስፋ የታየበት ዓመታችን ነው። ብልጽግናዋም የማይቀር መሆኑን በልበ ሙሉነት መመስከር ይቻላል። የደረሰበት ከፍታ ለመዋሸትም ሆነ ለማስተባበል የማይመች መሆኑን በመገንዘብ ሁሉም የክልላችን ህዝቦች የተጀመረውን ጥረት በመደገፍ ኃላፊነቱን እንዲወጣ ጥሬን አቀርባለሁኝ። በበጀት ዓመቱ ጠንክሮ የምስራትናም በስኬት ላይ ስኬት የምናስመዘግብበት በመሆኑም ነባሩን የሥራ ባህል መቀየር ያስፈልጋል ብለዋል። በበጀት ዓመቱ አንዱ ዓመት እንደ አምስት ዓመት፣ አንድ ወር እንደ አምስት ወር፣ አንዱ ሳምንት እንደ አምስት ሳምንት፣ አንዱን ቀን እንደ አምስት ቀን፣ አንዱን ሰዓት እንደ አምስት ሰዓት ይቆጠራል። የአንድ ሳምንት ስራ ማለት ከዚህ በፊት የአምስት ሳምንት ስራ መሆን ይኖርበታል። ይህ አዲስ የአስተሳሰብና በተግባር ብሂል የዚህ ዓመት ልዩ መገለጫችን፣ እያንዳንዷን ተግባር የምንመራበት የሥራ መርህ እቅድም የአፈጻጸም መለኪያ መሣሪያችን ይሆናል። አስፈጻሚ ተቋማት ተግባሮቻቸውን በዚህ መርህና ስለት መሠረት በማቀዳቸው በዚህ ረገድ የተፈለገውን ውጤት ለማስመዝገብ ነባሩ የሥራ ባህላችን ላይ መሠረታዊ ለውጥ ማምጣት ይኖርብናል። የተከበራቸው የምክር ቤት አባላት አንዱ ዓመት እንደ አምስት ዓመት መቆጠሩን እንድትቀበሉኝና አስፈፃሚዎችን በዚህ ልክ ሁለንተናዊ ድጋፍና ክትትል እንዲታደርጉ በአክብሮት ይጠይቃለሁኝ። በክልሉ ያለፉትን ዓመታት በውጤት አጅበን ተሻግረናል ያሉት ርዕሰ መስተዳድሩ በተለይ ሰላምን የክልሉ መለያ ለማድረግ ሰርተናል። በዚህም ውጤት ተመዝግቧል። ይህን በዘንድሮ ዓመትም ይደገማልም ያሉት ርዕሰ መስተዳድሩ በመክፍቻ ንግግራቸው ያሳለፍነው ዓመት የሰላም የመቻቻልና የብልጽግና ተምሳሌቱ ክልላችን የሀገራችን የማንሰራራት ማሳያ የሚሆን ውጤት በሁሉም ዘርፍ ያስመዘገብንበት ፍሬያማ ዓመታችን ነው። በዚህ መልክ የስኬት ነደው መሰብሰብ የቻልነው የልማቶች ሁሉ ቁልፍና ደምስር የሆነውን የሰላም ግንባታ ስራችን ህዝባችንን ራሱ የሰላሙ ምንጭ ራሱ ጠባቂም እንዲሆን እንደ መንግሥት የተሠራ አድማስ ሰፋፊ ሥራዎች ነው። ሰላም የክልሉ መለያና አርማ የማድረጉ ሥራ በዚህ ዓመትም ተጠናክሮ የሚቀጥል ይሆናል። አለመግባባቶችን እና ግጭቶችን ባለን ድልብ ባህል የመፍታት ልማዳችን እንዲዳብር ህዝብ ለህዝብ ግንኙነቱን ልዩ ትኩረት ይሰጠዋል። ባሳለፍነው ዓመት ድልና ስኬት ውስጥም የወሰድነው ትምህርት ቢኖር ያለንን ጸጋ ምን ያህልን ምቅ እንደሆነና ካለው አቅም አንጻር ገና ሥራ ያልጀመር መሆኑ ነው። ለዚህም ነው ዘንድሮ አንዱን ዓመት እንደ አምስት ቆጥረን የምንሰራው። በተያዘ ዜና በተያዘው በጀት ዓመት የግብርና ዘርፉን ከዝናብ ጥገኝነት በማላቀቅ የመስኖ አውታሮችን በማስፋት እንዲሁም ገበያን መሰረት ያደረገ ምርት በማምረት የግብርና ምርታማነትን ለማሳደግ ርብርብ እንደሚደረግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስታወቁም። የክልሉን ኢኮኖሚ በአስር በመቶ ለማሳደግ ይሰራልም፣ ብለዋል። ዘጋቢ ዮሐንስ የደቡብ ኢትዮጵያ ክልል ርዕሰ መስተዳድሩ አቶ ጥላሁን ከበደም የክልሉ ብሔረሰቦች ምክር ቤት እና የክልሉ ምክር ቤት የጋራ ጉባኤ ላይ እንዳሉት የክልሉ ኢኮኖሚ በ2018 ዓመተ ምህረት 10 በመቶ ለማሳደግ እንደሚሰራ ገልጸዋል። የተረጋጋና ቀጣይነት ያለው የኢኮኖሚ እድገት ለማስመዝገብ ከነጠላ ወደ ብዝሃ ዘርፍ አቅጣጫ በመከተላችን በርካታ ስኬቶች ተመዝግበዋል። የሀገራችን ኢኮኖሚ በባለፈው በጀት አመት ስምንት ነጥብ ስምንት በመቶ እድገት ያስመዘገበ ሲሆን በአዲሱ በጀት ዓመትም ከአስር ከመቶ በላይ እንደሚመዘገብ ይጠበቃል። የክልሉ ኢኮኖሚ በባለፈው ዓመት ዘጠኝ በመቶ እድገት እንዳስመዘገበ የተገመተ ሲሆን በ2018 ዓ ም አስር በመቶ እድገት ለማስመዝገብ ይሰራል። ይህንን ለማሳካት በየክፍላተ ኢኮኖሚ ግብርና 8 ነጥብ 7 በመቶ ኢንዳስትሪ 11 በ በመቶ አገልግሎት 8 8.8 8 በመቶ ማሳደግ የሚጠበቅብን ይሆናል። በአዲሱ በጀት ዓመት በመተጋገዝና በመተባበር ለህዝቦች ሁለንተና የተጠቃሚነት መስዋዕት ይገባልን ብለዋል። በአዲሱ በጀት ዓመት ለላቀ ውጠት ከሁሉ በላይ በመተባበር በመደጋገፍና በመተጋገዝ መስራት ይገባናል። ይህንን ስንል ክትናንሽ ከፋፋ አጀንዳዎች ከፍ ብለን የአካባቢያችንን አቅሞች ለመጠቀም የመተባበር መንፈስ መላበስ አለብን። የጋራ አመለካከት፣ መልካም እይታ አንዳችን ለሌላችን እንዲኖረን ያስፈልጋል። ያለንን አቅም ወደ ውጤት ለመቀየር መተባበር፣ አቅሞችን መደመር፣ ጉድለትና ሕጸጾችን በቅንነት ማረም፣ የተሰጠንን እድል በአግባቡ መጠቀም ያስፈልጋል። በሚያግባቡን የጋራ የልማት አጀንዳዎች ላይ ማተኮር ያሉንን ማህበራዊ ባህላዊ የተፈጥሮና ሰው ሠራሽ ጸጋና አቅሞች የለዩ የአስተሳሰብ አስተሳሰብ የሚገነቡ አጀንዳዎች ላይ ትኩረት መስጠት አለብን። ስለ ከፋፋይነት ደጋግመን ስንነጋገር ሳናውቅ ይሰርጻሉ። እናም መደጋገም ያለብን ስለ አንድነታችን፣ ስለ አብሮነታችን በጋራ መቆማችን ምን ያህል ተራራን የመናድ አቅም እንዳለው መግለጽና ለዛ የሚያነሳሱ ከባባዊ እድሎችን የለዩ አጀንዳዎች ላይ ያተኮረ በየደረጃው ምክክር ማድረግ ይገባናል። የተሻለ ውጤት በክልሉ ማስመዝገብ የሚቻለው ፈጠራንና ፍጥነትን አቀናጅተን ገቢራዊ ስናደርግ በመሆኑም ዓለም የደረሰበትን የስልጣኔ ደረጃ ታሳቢ በማድረግ ተግባራትን መፈጸም ይገባል። ያለንበት ጊዜ የማይገመቱ ለውጦች የሚታይበት ወቅታ እና ግዛ ፈተናዎች የተጠቀኑበት ተለዋዋጭና ኢ-ተጋማሽ ወቅት ላይ እንገኛለን። ስለዚህ መፍጠንም መፍጠርም ለምርጫ የሚቀርቡ ጉዳዮች አይደሉም፣ ብልጽግናችንን ለማረጋገጥ ወሳኝ ናቸውና ፈተናን ወደ እድል የመቀየር ባህል ልናዳብር ይገባል ያሉት ርዕሰ መስተዳድሩ በየአካባቢው ያሉ ጸጋዎችን መለየትና መጠቀም ይገባል። ለዚህ ደግሞ ሕዝብን አሳታፊ አድርጎ መስራት ያሻልምን ያሉት ወቅታዊና ጊዜያዊ ተቀጣረቶች ወደ እድል ፈተናዎችን ወደ እድል በመቀየር ሁሉን አቅሞች አረባርቦ ያልታዩ ድብቅ ጸጋዎችን በመግለጥ አዳዲስ ፈጠራዎችን በመጨመር ክልላችንን የብልጽግና ተምሳሌት በማድረግ ፋና ወጊ ሚና መጫወት ይጠበቅብናል። አካባቢያችንን ማወቅ መግለጥና መጠቀም ያስፈልጋል። በየአካባቢያችን ምን እንዳለ ማወቅ የሚቻለው አይን ስገለጥ ብቻ ነው። ማወቅ ያልቻለ ስገለጥም ሊጠቀምም አይችልም። ለማወቅ ደግሞ ቀና ልብና ሐሳብ፣ ከልብ የሆነ አንድነትና አብሮነት ይፈልጋል። የሰው ኃይላችን አብሮ እንዲቆም ለባከኑ ጊዜያት ተጸጽቶ እንድነሳ ካደረግን ጸጋዎችን መግለጥ ብሎም መጠቀም ይጀምራል። በክልሉ የአደጋ ስጋትን መቀነስ የሚያስችል ስራ በልዩ ትኩረት የሚሰራ ይሆናል። ቱሪዝሙ ለኢኮኖሚ የራሱ ድርሻ እንዲያበረክት ትኩረት ተሰጥቶ ይሰራል ያሉት ርዕሰ መስተዳድሩ አቶ ጥላሁን ከበደም በስራ እድል ፈጠራ መስክም ውጤት ለማስመዝገብ እንደሚሰራ አረጋግጧል። የህዝቡን ተጠቃሚነት ማረጋገጥ የሚችሉ ኢንቨስተሮችን በክልሉ እንዲሰማሩ ይደረጋል ያሉት ርዕሰ መስተዳድሩ የግብይት ስርዓቱንም ለማዘመን በበጀት ዓመቱ በልዩ ትኩረት ይሰራል። የክልሉን አማራጭ የኢንቨስትመንት እድሎችና ምቹ ሁኔታዎችን በማስታወቅ የሀገሪቱንና የክልሉን ኢኮኖሚ እድገት የሚያፋጥኑና የህብረተሰቡን ተጠቃሚነት የሚያረጋግጡ ባለሀብቶች በግብርና፣ በኢንዳስትሪ፣ በማኅበራዊና በሌሎች የኢንቨስትመንት አማራጮች እንዲሰማሩ ይደረጋሉ። አምራች ኢንዳስትሪዎች ምርትና ምርታማነትን በማሳደግ ምርታቸው ለሀገር ውስጥና ለውጭ ገበያ በማቅረብ የክልሉን የሀገሪቱን ኢኮኖሚ በመገንባት አስተዋጽኦ እንዲያደርጉ ድጋፍ ይደረግላቸዋል። ሰው ተኮር የሆኑ ስራዎች በከተማም በገጠርም በትኩረት የሚሰራ ነው ብለዋል። የመሰረተ ልማት ተደራሽነትን ለማስፋፋት ይሰራል ያሉት ርዕሰ መስተዳድሩም የክልሉን ሕዝብ የንጹህ መጠጥ ውሃ ሽፋንም በአማካኝ 52 በመቶ ከነበረበት ወደ 55 በመቶ ለማሳደግም በተያዘው በጀት ዓመት እንደሚሰራም ተናግረዋል። በአርብቶና ከፊል አርብቶ አደር አካባቢዎችም የተጠናከረ ስራ ይሰራልም ያሉት አርብቶና ከፊል አርብቶ አደሮች የማኅበራዊ ኢኮኖሚያዊ እና መሰረተ ልማት ተጠቃሚ ለማድረግ ትኩረት ተሰጥቶ ይሰራል። የተሟላ አገልግሎት መስጠት የሚችሉ የተለያዩ የማኅበራዊ አገልግሎት ሰጪ ተቋማትን እንዲገነቡ በማድረግ አርብቶ አደሮች ምቹ አገልግሎት እንዲያገኙ በትኩረት ይሰራል። የመሶብ አንድ ማዕከል አገልግሎት መስጫ ማዕከላትን በክልሉ ገቢ ላይ ለማድረግ በበጀት ዓመቱ በልዩ ትኩረት ይሰራልን ብለዋል። የደቡብ ኢትዮጵያ ክልል በርካታ ቅርሶችን በዓለም ቅርስነት ማስመዝገብ የሚችል ባለብዙ ጸጋ ክልል መሆኑን የክልሉ ርዕሰ መስተዳደር አቶ ጥላውን ከበደ ገለጹም። የዱቡሻ ወጋ ስርዓትን ለሰው ልጅ ወካይ ቅርስነት በዓለም አቀፍ ቅርስነት በዩኔስኮ ለማስመዝገብ የንቅናቄ መድረክ ተካሂዷል። ዝርዝሩን ተመኙ ገረሱ ከአርባ ምንጭ ቅርንጫፍ አድርሶናል። በመርሃ ግብሩ ተገኝተው የእንኳን ደህና መጣችሁ ንግግር ያደረጉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱም የድቡሻ ወጋ የተደበቀ እውነት የሚወጣበት ሰላም የሚሰበክበት የባህል ተቋም ነው ብለውም ይህንን የሰው ልጅ ወካይ ቅርስ በዩኔስኮ ዓለም አቀፍ ቅርስነት ለማስመዝገብ እየተደረገ ያለው ጥረት የሚበረታታ ነው ብለዋል። የድቡሻ ጉዳይ የባህላዊ ስርዓት ጉዳይ ብቻ ሳይሆን የአንድነታችን መገለጫ ወጣት ለሽማግሌዎች ያለውን ክብር የሚገልጽበት ባህላዊ የእርቅ እውነት የሚጸናበት ስርዓት በመሆኑ ይህንን ደግሞ የኛን መልካምነት የኛን ባህል የእኛን ቅርስ ደግሞ በዓለም እንዲመዘገብ በዓለም እንዲታወቅ ከማድረግ አንጻር በዚህ የተገኙ ባለድርሻ አካላት ትልቅ ሚና እንዳላቸው ይታመናል። የጋሞ ብሔረሰብ ለዘመናት ከትውልድ ወደ ትውልድ እያስተላለፈ ከሚገኙ ባህላዊ እሴቶች አንዱ የድቡሻ ወጋ ነው ያሉት ደግሞ የኢፌዴሪ የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባ እያሌው ናቸው። ኢትዮጵያ ቅርስ ባለስልጣንም ከ2014 ጀምሮ አዲስ አደረጃጀት በመያዝ አዲስ መዋቅር በመፍጠር አንደኛው ትልቅ ትኩረት የሰጠው የማይዳሰሱ ቅርሶችን እንዲሁም የሚዳሰሱ ቅርሶችን በተለይም ለሰላም አስተዋጽኦ የሚያደርጉ ከሀገራችን አልፈው ደግሞ መታወቅ ያለባቸውን በዓለም አቀፍ ደረጃ ማስመዝገብ ነው። በዚህም ምክንያት እንግዲህ ባለፉት ሶስት ዓመታት ብቻ እንኳ ሶስት የሚዳሰሱ ቅርሶችን ሁለት ደግሞ የማይዳሰሱ ቅርሶችን በነበሩት ላይ ጨምሮ በማስመዝገብ አስራ ስምንት ቅርሶች በዓለም አቀፍ ደረጃ በዩኔስኮ እንዲመዘገቡ አድርጎ ሀገራችን አሁን በዓለም አቀፍ ቅርስ ከአፍሪካ የመሪነቱን ደረጃ ይዛለች። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደም የደቡብ ኢትዮጵያ ክልል በርካታ ቅርሶችን በዓለም ቅርስነት ማስመዝገብ የሚችል ባለብዙ ጸጋ ክልል ነው ብለው፣ ከእነዚህም መካከል የድቡሻ ወጋ ሰላምን ለማጽናት ፍቅርን ለመትከል ከፍተኛ አበርክቶ አለው ብለዋል። የጋሞ ድቡሻ ስርዓት ከምንም በላይ እንደ ሀገርም እንደ ክልልም ላነገብነው ራይ የሰላም ተምሳለት፣ የመቻቻል ተምሳለት በእጅጉ ከፍተኛ የሆነ ፋይዳ የሚያበረክት ስርዓት ነው። የድቡሻ ስርዓት ለጋሞ አባቶች ብቻ ሳይሆን ለክልላችንም ለኢትዮጵያም የሚጠቅም ስርዓት ነው። የድቡሻ ስርዓት መጠበቅ ለልጆች ማስተላለፍ፣ ማስተማር፣ መንከባከብ፣ ወጋችን፣ ባህላችን ዓለም እንዲያውቀው ማድረግ ይጠቅማ ነው። የመቻቻል ራዕያችን ያሳካልናል። የበለጠ ከፍተኛ ፋይዳ ያለው በመሆኑ በተለይ ሰላምን ከመጠበቅ አኳያ ከፍተኛ አስተዋጽኦ ያለው ስለሆነ የሁሉም ሆኖ ሁላችን ጠብቀ ነው በማይዳሰሱ ቅርሶች ተመዝግቦ በተጨባጭ ለዓለም አሁን ላይ ለገጠመን ጊዜያዊና ወቅታዊ ፈተና ፍቱን እንዲሆን በማድረግ ረገድ ሚናችን እንድንጫወት ይገባናል እርሶችን ከመንከባከብና ከመጠበቅ ባሻገር ታፍነውና ተሸሽገው የቆዩ ሀቆችንና ጸጋዎችን ወደ ሀብት የመቀየር ተግባር ውጤት እያስመዘገበ እንደሚገኝ ያወሱት አቶ ጥላውን የጋሞ ዱቡሻ ሥርዓት ወንድማማችነትን ፍቅርንና አንድነትን ለመገንባት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አብራርተዋል። የድቡሻ ወጋት ስርዓትን አባቶች እንዴት እንዳቆዩ ከይዘቱ እንዴትና የት ቦታ ደግሞ ያ ስርዓት እንደሚከበር ለምን አገልግሎት እንደሚውል ፋይዳው ከምንም በላይ ሰላም የማጽናት፣ ፍቅር የመትከል፣ በሰዎች መካከል ያለ ግንኙነትን የተሻለ እንዲሆን የማድረግ ዓላማ ያነገበ ስለሆነ ይህ ዓላማ እንደ ሀገርም የወንድማማችነትን ወይም ገጅት ርቅት ወንድማማችነትን ለመትከል መንግስታችን የያዘው ትልቅ እሳቤ ስለሆነ ለዚህ እሳቤ ግንባታ በጣም ወሳኝ የሆነ ባህል በመሆኑ በማይዳሰሱ ቅርሶች ከጋሞ ብሔረሰብ ከጋሞ አባቶች ለመላው ኢትዮጵያ ለዓለም ይኸውላችሁ ብሎ ማቅረብ ሰው እንዲያውቅ ማድረግ መመዝገብ የተሻለ ደግሞ ለመጠበቅ ያስችላል በሚል እሳቤ ተነስቶ ጥናት ጽሁፎችን በማዘጋጀት ሁኔታዎችን በመከታተል ስራዎችን እየሰሩ እዚህ ምዕራፍ ላይ ደርሷል። ተመልካቾች ከደቡብ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚያው አበቃን። ዜናውን እየመራጃ ይባስማን ከመላይ የስርጭት ባለሙያዎች ጋር በጋራ ቆይታ አደረግን። መልካም